ሰይጣን በጣም ባለጌ ነህ፣ አስመሳይ። እኔ ላገባህ ነበር፣ እኔ አመኝህ ነበር፣ ግን በጣም ባለጌ ነህ። ስትጀምሩ ወንዶች ስትባሉ ጥርቅም ናችሁ። መጋባታችሁ በፊት ይህንን ነገር አሳውቄ እንድትወስኝ ነው። ስልክ አላነሳልኝ ብለሽ እንጂ ከዚህ በፊትም ብዙ ሞክሬ ነበር። እዚህም ቢሆን ተማሪበት የሚሆንሽ ሰው አይደለም፣ ጭራሽ ባልጌ ወንድ ነው። ምንድነው? እሺ ምትለኝ አንተ ሰውዬ? ልቀቀኝ፣ ተፋታኝ። በቃ ተፋታኝ። ምንሆነ በጣም እንደዚህ አልጠበቅኩም ነበረ። እኔ ከአንተ ምንም አልጠብቅም ነበር። ወዳጄ ስለማታውቂው ነው። አሁንም ቢሆን ከዚህ የበለጠ ብዙ ስለሱ ማስረጃዎች ማውጣት ይችላል። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁልኝ? እንዴት ናችሁልኝ? እንዴት ናችሁልኝ? እኛ አለን። እንግዲህ ሰሞኑን እየጠፋ ነው። በጣም ብዙዎቻችሁ እንደደበራችሁ አስተውያለሁ። ያው አንዲት ጉዳይ ነበረችን ገባሽ አይደለ አታውቂውም ጭራሽ አታውቂውም ይሁልሽ እንደ ማስረጃነት እንኳን ካላመንሽኝ ማየት ትችያለሽ ገባሽ አይደል እኔ እንደ እህት ነው ልምከርሽ እያልኩሽ ያለሁት ይሄ ትንሹ ሚስጥሩ ነው እንደ እህት ልምከርሽ እያልኩሽ ነው አሁንም ቢሆን ተረጋግተሽ አስቢበት ይኸውልሽ እኔ ላውራት ብዬ ነው። እኔ ላውራት ብዬ ነው እንደ እህት እኔ አንቺን ልምከርሽ ብዬ ነው። ገባሽ አይደለ ማወቅ ያለብሽን ነገሮች ሁሉ አውቀሽ እንድትገቢ ስለፈለኩ ነው። እንደ ሴት ልጅ እየመከርኩሽ ነው። አሁን ገባሽ አው እንዴት ልታገኝሽ ያልሽ እንደዚህ አይነት መረጃ አለሽ? ይኸውልሽ አሁን ስለማስረጃው አይደለም እኮ ማውራት ያለብን አይደለ? አንቺ ስለ ማታውቂው ሰው ነው እየተከራከርሽ ያለሽው። ገባሽ አው እዚህ ጋር እሱን እሱን ፖይንት ብቻ ያዙ ፕሊዝ። አታውቂውም ጭራሽ፣ እሱን ጭራሽ አታውቂውም። እናተ እየጠራኝ ይኸውልሽ፣ እኔ ብቻሽን ማውራት ስለፈለኩ ማግኘት ስላልቻልኩ ማውራት ስለፈለኩ ነው እኔ፣ አንቺ ገባሻ? አሁንም ቢሆን ተረጋግተሽ፣ ይሄ አይደለም ተረጋጊ፣ አሁንም ቢሆን ተረጋጊ። ግን እኔ ስለማታውቂው ስለ እሱ ላስረዳሽ፣ ሴት ስለሆንኩማ ነው እያሳየሁሽ ያለሁት ነው እኔ ደግሞ ይህን ስራ ከእሱ አልጠብቀውም፣ ገባሽ እንደዚህ አይነት ስራ ካለ ነው ላጣብቂው ትችያለሽ። ግን አታቂው ነው ስለዚህ፣ እንጂ አንቺ ጋዶ አንቺ ማለት ደውላችሁ ምናምን እኔን አስጠርታችሁ እንደዚህ አይነት ነገር የሚደብር ነገር ለእኔ ማሳየት አይጠብቅባችሁም ነበረ። አይ እንደዚህ ታንደኛ ታሰብሽ ተረጋግኝ እንደ ሴት ልጅ ልምከርሽ ብዬ እንጂ ሌላ ምንም ነገር ባሳይሽ፣ በቅርብ እንድታገቢው ካሰብሽው ሰው ጋር እንደዚህ አይነት መጥፎ ነገር ባሳይሽ ትረጋጊያለሽ። አይ ነው አለመረጋጋትሽን አይደለም እያሰብኩት ያለሁት እዚህ ጋር። ግን አሁንም ቢሆን ራስሽን አሳምኜው የማይሆንሽ ሰው ጋር ነው ያለሽው። ሌላ ነገር ያለሁት አል- ሳትፈጥሪ ፈዋድን አለሁ ስለማታውቂው ነው። አሁንም ቢሆን ከዚህ የበለጠ ብዙ ስለሱ ማስረጃዎች ማውጣት ይችላል። በጣም ባለጌ ወንድ ነው። ከመጋባታቹ በፊት ይህንን ነገር አሳውቄ እንድትወስኝ ነው። ስልክ አላነሳልኝ ብለሽ እንጂ ከዚህ በፊትም ብዙ ሞክሬ ነበር አግኝቼሽ፣ የአሁኑ ነገር ሳይፈጠር ብታቆሚ ነገሮችም ብዙ ጥሪ ነበር፣ ግን ስልክ ስላልመለሽ አሁንም ቢሆን የሚጠቅምሽ ልጅ አደለም። በጣም ከባድ ሰው ነው። ከዚህ የበለጠ ብዙ ማስረጆች ስለሱ ማውጣት እችላለሁ፣ ግን ኦልሬዲ በዚህም ቢሆን ተማሪበት የሚሆንሽ ሰው አደለም። ጭራሽ ባለጌ ወንድ ነው። ሽ እንደዚህ አይነት ነገር ካልሆነ አንቺ ና እኔ ባለቅሽም ስለ ንስትሪ ታውቂያለሽ ብዬ አስባለሁ። ማለት ብዙ መረጃ ካለሽ ስለሲዩ እሱ ይሄን ያልመጥፎ ሰው ከሆነ ባለየ ሰው ከሆነ እኔ አገባዋለሁ ብዬ ከመወሰን በፊት ለመመተሽ መረጃውን እየነገርኩሽ ነው እኮ አሁንም ቢሆን ስልክ ስላልመለሽልኝ ነው። አሁንም ቢሆን አጋጣሚውን አግኝቼ ብዙ ነገሮች ከመፈጠራቸው በፊት ደርሻለሁ። አውቀሽ እንድትገቢበት ነው እያስረዳሁሽ ያለሁት። እኔም ሴት ልጅ ስለሆንኩ ነው። አሁንም ቢሆን ተረጋግተሽ አስቢና መወሰን ያለብሽን ወስኝ። እኔ እንደ እህት እንደ ሴት ልጅ ነው እየመከርኩሽ ያለሁት። ጭራሽ የማይጠቅምሽ ወንድ ነው፣ አይሆንሽም። አስቢ ሶፊ። እኔ ለአንቺ አስቤ ነው ስላሳየሽኝም ሆነ ስለጠራሽኝም አመሰግናለሁ። ግን ደግሞ እኔ እንደዚህ ማለት አለቅ እዚህ ጋር እንደያ ከሀቢራ ይዘሻሉ ሁለተኛ ደግሞ ካሜራ ላይ ማውራት የማልፈልጋቸው ነገራቶች ትታወቃላችሁ። ያልሽኝን ነገር ለሱ ልታሳዩ ነው ምን ነው?

ኤዲት ምናምን ነገር አታም የሚያስብ ነበር። ብቻ ግን ተይ፣ ያለፈ ነገር ነው። እኔ እና ይገባጣ የሚገባሽ ወጪ ቁጠባ ፈልጌ ነበር። ለሰርግ አንዳንድ ነገር ውስጥ ባደርግበት ይሻለኝ ነበር ወርቅ ከምገዛ። ግን ይገባታል ብዬ ስለማስብ ነው። የወንድም የእህት ምናምን ያክስት ምናምን ስላለብኝ እሱን ብሸፍን ይሻል ነበር። ጥፊም ስለነበረ ብቻ ግን ያው ስለሰሉ ይህን ሲያንሳት ነውና ሲያንሳት ነውና ይህ

ከዚህም በላይ ይህን ምክንያት አድርገው ብዙ ነገር ሊልክልስ ይችላል ሰው ቻሌንጅ